በገዛ ጓደኛው ሴት ልጁ ልትደፈርበት ስትል ደርሶ ብልቱን ቆረጠለት የተባለው ዜና ውሸት መሆኑ እየተዘገበ ይገኛል። ዛሬ ስለሱ መረጃ እነግራችኋለሁ። እንዲሁም ደግሞ 200 ሺህ ብር በልታ ጠፋች የተባለችው ዲጄ ሊ በሚዲያዎች በጣም እየተወቀሰች ይገኛል። ስለሱም አዳዲስ ኢንፎርሜሽኖችን የምሰጣችሁ ይሆናል። እንዲሁም ደግሞ ባለትዳር ወንዶችን የሚፈልጉ ሴቶች ቁጥር እጅጉን እየበዛ እንደሚገኝ ብዙዎች እየጠቀሱ ይገኛሉ። እውነት ነው ወይስ ውሸት ነው የሚለውን እዚህ ቪዲዮ ላይ ስትቆዩ የምነግራችሁ ይሆናል። ወዳጃችሁ እኔ መለፈዳው በቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ እያደረጋችሁ እንግዲህ በትላንት በለቀኩት ቪዲዮ ላይ በጣም ብዙዎቻችሁ ስትደግፉት የነበረው የወላይታው አባት ልጃቸውን ሊደፍርባቸው ሲል የነበረውን ሰው አግኝተው እንግዲህ መሽኛውን ቆረጡት፣ ወይም ደግሞ ሽሮ መቢያውን ቆረጡት ተብሎ የተወራው ነገር ውሸት እንደሆነ ዛሬ ተሰምቷል ማለት ነው። እንግዲህ በጣም ብዙ ሚዲያዎች እውነት እንደሆነ አድርገው በቲክቶክ ሲለቁት ስለነበር በጣም የማምናቸውም ሰዎች ሲሰሩበት ስለነበር እኔም ዜናው እውነት መስሎኝ ወደ እናንተ አድርሼ ነበር። በዚሁ ይቅርታ ማለት እፈልጋለሁ። ግን እውነት ሆኖ ቢሆን ሁላችንም ደስተኞች ነበር። ምክንያቱም ብዙ ጊዜ ኢትዮጵያ ውስጥ የሴት ደፋሪዎች እንደ ቀላል የተወሰነች ዓመት ታስረው ቁጭ ብለው የህዝብን ሀብት ሲበሉ ህዝብ መንግስት ህዝብ ሲቀልባቸው ኖረው ወጥተው ደግሞ ድጋሚ ሌላ ሴትን የመድፈር እድሉን እንደማግኘት ሁላ ነው የሚቆጠረው። ምክንያቱም ታስሮ ሲወጣ አንድ ሰው ሊታረምም ይችላል አይታረምም ይችላል ተመጣጣኝ ቅጣት ስለማይቀጡ ነው ሁሌ ሴት ልጆች የተደፈሩ ያሉት በሚል በጣም ብዙ ጊዜ ተናግረናል እንግዲህ ሄቨንን በቅርቡ የምታስታውሱት እነ ሲምቦኒ በጣም ብዙ ብዙ ህጻናቶች የተደፈሩ ደፋሪዎቻቸውን ቀላል ስርአት ሊታሰሩ እያየን ነው ስለዚህ እንደዚህ አይነት እንደ ላይተው አይነት አባት እውነት ሆኖ ቢሆን ደስተኞች ነበር ሁላችን ግን ውሸት ነው ተብሏል እስኪ ዜናውን እንስማው እና ከዛ አስተያየት እንሰጥበት ይህን ቪዲዮ ብዙዎቻችሁ ስትቀባበሉት ነበረ ምንድን ነው አጣራለን የሚል መረጃም ለእኔ ስትልኩልኝ ነበረ ይህን ጉዳይ ሲነጋራችሁም ቪዲዮ ከተለቀቀ በኋላ የእኛ የአበሾችን የወሬ ጥማታችንን የተረዳ አንድ ግለሰብ ቪዲዮ ላይ ሄዶ እንደዚህ እንደምትመለከቱት ኮመንት አደረገ። ይህ የሆነው የገዛ ጓደኛው ልጁን ሊደፍር ምናምን ምናምን ምናምን ከዛ በኋላ ቆርጦት እንደዚህ እንደዚህ የሚል ይህንን ኮመንት አደረገ። ከዛ በኋላ እኛ ምን ተፈጠረ የሚለውን ለማየት ሁላችንም ወደ ኮመንት እንደምንሮጠው ሮጠን ስንገባ ይህንን እናገኛለን። ሌሎች ታዲያ ይህንን ያነበቡ ሌላ ቦታ ወስደው ምንድን ነው ብሎ ለሚጠይቃቸው በዚህ ወረዳ እኮ እንደዚህ እንደዚህ አድርጎ እንደዚህ እንደዚህ ሆነ የሚል መረጃዎችን አ ይጋራል ማለት ነው። ይህንን ኮመንት ላይ ያሉ ሰዎች የዋሹትን ውሸትም ብዙ የዜና ሚዲያዎችም ተቀባበሉት። ታዲያ እንደዛ አይደለም፣ የተቆረጠ ብልትም የለም፣ የተደፈረች ልጅም የለችም በዚህ ሰውዬ ማለት ነው። ሌሎች አሉ ታዲያ። የሆነው ምንድን ነው ካላችሁ፣ ይህ ሰውዬ የጥንቆላ ስራውን ሊሰራ ነበረ፣ በህዝብ በቁጥጥር ስር ውሏል። ይህ የሆነውም በወላይታ አካባቢ ነው። ነገሩ አበቃ፣ ፋይሉ ተዘጋ። እንግዲህ እንደሰማችሁት ነው። የጥንቆላ ስራ ሊሰራ ሲል ተይዞ፣ እጅ ከፍንጅ ተይዞ ነው ወደ ህግ ቦታ እየተወሰደ የነበረው የያዘውን ያዘው ሽሮ መቢያ ሳይሆን አንጀት ነው ማለት ነው። ግልጹን ለማውራት እውነት ሆኖ ቢሆን ሁላችንም ደስተኞች ነን። ህግ ዝም ብሎ አይደለም ተጽፏል፣ ያንን ህግ የሚያስፈጽሙ አካላት አሉ። በዚህ አምናለሁ እኔም ህግ ውስጥ እስካለው ድረስ። ግን እኔም ራሱ ቅሬታ ያለኝ ነገር አለ፣ ለጥፋተኞች ትክክለኛ ቅጣት እየተሰጠ አይደለም በሚለው እኔም አንድ ዜጋ እንደመሆነ የመጣ ይሄን ነገር መናገር ፈልጋለሁ እንደ ዜጋ ይሰማኛል። ምክንያቱም አንድ የዘጠኝ አመት ህጻን ለማውራት በሚከብድ አሁን ለመናገር ስለከበደኝ ነው ገባችሁ እና እንደ ፍልግ አርጎ ደፍሯት ገሏት ምናምን አፏ ላይ አሽዋ ጨምሮ ገሏት። ከዛ እሱ ሰውዬ የሆነ ታስሮ ከዛ ይግባኝ ጠይቆ ቁጣቱ ሲቀነስለት ምናምን እያየን ይሄንን ህግ እያየን ነው። ታዳ እውነት ሆኖ ይሄ ልጁ ስትደፈርበት አግኝቶ ብልቱን ቢቆርጠው ትክክለኛ ውሳኔ ነው ብዬ ይቀበላሉ። ምክንያቱም እንደዚህ አይነት እርምጃዎች ቢኖሩ ኢትዮጵያው አንድ ሴት አትደፈር ጻህ ነው አዋቂ ሆነ ትልቅ ሆነ አይደለም። በቃ ጣቱ አሪፍ ቢሆን ፈታተኞች ይጠፋሉ ማለት እንደዚህ አይነት ህግ ስላለ ነው። ይሄንን ሀሳብ የምትቃወሙ የምትደግፉ ሰዎች ሀሳባችሁን በኮመንት ላይ መግለጽ ትችላላችሁ። በቀጥታ ወደ ቀጣዩ ቪዲዮ እናልፋለን። እንግዲህ ሌላው ጄሊ የአንድ ኢትዮጵያዊን ሁለት መቶ ሺህ ብር በልታ ጠፍታለች የተባለ ነው። ሁለት መቶ ሺህ ብር በኢትዮጵያ ኑሮ ምን አይለት ዋጋ እንዳለው ሁላችሁም ታውቃላችሁ። እውነት መጀመሪያ መረጃውን ያወጣችሁ ሀቢባ ነች። ሀቢባ ቲክቶከሯ ታውቃታላችሁ። እዚህ ጋር ምታዩት ሀቢባ ነች፣ መጀመሪያ ኢንፎርሜሽኑን የበተነችው ማለት ነው። እንግዲህ ሊያሾን በትላንትና እለት ይህንን ነገር ትተታይች ነበር። እስኪ ቪዲዮ እንስማው እና ከዛ አስተያየት እንስጣ። ዲጄ ሊ አንድ ሀበሻ ወንድምሽ፣ ወንድምሽ ማለት ነው ከአዲስ አበባ በሁለት መቶ ምናምን ሺህ ብር ተቀብለሽ ኢትዮጵያ ላይ ሁለት መቶ ሺህ ብር ማለት ሁለት ሚሊዮን ብር ነው በአሁን ሰዓት ስራ ለሌለው ነው ገንዘብ ለሌለው ሰው ታውቂዋለሽ፣ ለአንቺ አልነግረሽም። እንደዚህ አይነት የሀገርሽ ልጅ ያውም ወንድ ሴት ልጅ በትበት ብላ ህይወቷን ትቀይራለች። ሴት ልጅ በትበት ብላ የሆነ ነገር ውስጥ ትሸጎጣለች። ወንዶች፣ የሀበሻ ወንዶች እንደዚህ አይነት ነገር የማድረግ ብቃትም ኃይልም ችሎታም የላቸውም። የታወቀ ነው። በስደት አለም ላይ እንደ ኢትዮጵያ ሴቶች እንደ ሴቶቹ ወንዶቹ በትበት ሩጥ ሩጥ ብለው የሆነ ነገር ውስጥ ይወተፋሉ። ይናፈቃቸዋል። አውላላ ሜዳ ላይ ያውም የዱባይ በረሃ ላይ የዱባይ ፀሐይ ላይ አውጥቶ የሰጠው እግዚአብሔርን አልፈራሽም። ስምና ዝና እንዳለሽ ረስተሽ ነው። ዲጄ ሊ ይህን ያህል በደል፣ ይህን ያህል ግፍ፣ ይህን ያህል ጭካኔ በሀገርሽ ላይ በሀገርሽ ልጅ ላይ ያውም በወንድምሽ ላይ እንደዚህ ማድረግ ለምን አስፈለገ? በእርግጠኝነት ማስተባበያ ትሰጣለች። እንደዚህ እንደዚህ ነው ኖ ኖ ነው አይደለም። ይሄን ያው የነገርኳችሁ የወንድሜ ታሪክ የወንድሜ ታሪክ ነው ያደረገችው። በቃ ልክ ሲ ፕሮሰስ ሲያረጉላችሁ የሁለት ዓመት እንትን እናሰጣችኋለን ስራ ትገባላችሁ ምናም ብለው ነው የሚወስዷቸው። በነገራችን ላይ ዱባይ ያሉ ደላሎች፣ ባጠቃላይ ለምን መንግስት እንደዚህ የሚሰሩት ደላሎች የሆነ ነገር እንደማያደርጋቸው አላውቅም። እግዚአብሔር ኃላፊ ነው ማለት ህገወጥ የሚሰሩ ሰዎች እንደዚህ፣ በተለይ ደግሞ ደሞ ስምና ዝና ያላቸው ሰዎች ከሆኑ መያዝ አለባቸው። ምን ማለት ነው እንዴ? ዲጄሊ አርፈሽ ክለብስሽን ዲጄ ዘፈርሽን አሰሪም እንዴ። ደላልነት አያምርብሽ። በነገራችን ላይ አርቲስት ሁናችሁ ደላላ ስትሆኑ አያምርባችሁ። ሴሌብሪቲ ሁናችሁ ወይም ስምና ዝና ኑራችሁ ደላላ ስትሆኑ አያምርባችሁ። በጣም ነው የሚያስጠላው። ደለላውን ለሌላ ሰው ስጡ። እውነት ነው ሙያውን ለባለቤቱ ይባላል። እሷ በቃ ዲጄ ናት። ዲጄነቷን ይዛ ብትቀጥል ስምና ዝናዋን እንደያዘች ታስኬድ ነበረ። ዛሬ ላይ ግን ሁለት መቶ ሺህ ብር የአንድ ወጣት ሁለት መቶ ሺህ ብር በልታለች ተብሏል። ይህንን ጉዳይ እንዴት ትመለከቱታላችሁ? በተለይ የማዳም ቅመሞች፣ ምክንያቱም ብዙ ጊዜ በደላላ የመበለት አጋጣሚ ያገኛችሁ እናንተ ስለሆናችሁ ማለት ነው። እንዲሁም የተበላ የምታውቁት ሰው ካለም ወይም እናንተ እዚህ ሰብስክራይበሮቼ፣ እኔም ተበለች ያለው የምትሉት ነገር ካለ ኮመንት አርጉ፣ ሌሎች እንዲማሩበት ማለት ነው። ተበላው ሌላ ሰው እንዳይበላ ልምዴን ማካፈል አለብኝ። ዲጄሊ እንግዲህ ስምና ዝናሽን ክብርሽን ጠብቀሽ ለመኖር የኢትዮጵያ ቦይ ሶሪ ይሄ ይሄ ነገር ተፈጥሮ ነበረ፣ በዚህ በዚህ ምክንያት ነው። ስለዚህ ከዚህ በኋላ እንዲያ ነገር አይደገምም። አሁን ለወንድሜ ብሩን መልስለታል ወይ ደግሞ ስራውን አስጀምረዋለሁ ብለሽ አውተሽ ጎዳና ላይ ከምት ስራውን ብታስጀምሪው መልካም ነው። ይሄ ለአንቺ የበለጠ በሰው ዘንድ ክብር ሪስፔክት እንድታገኝ ያደርግሻል እንጂ አያዋርድሽም። ለማንኛውም ወደ ቀጣይ ቪዲዮ እናልፋለን። በዲጄሉ ዙሪያ ሀሳብ አስተያየት ካላችሁ ኮመንት ክፍት ነው ማለት። እናልፋለን። ዛሬ የመጣሁት ይቅርታ ለመጠየቅ ነው። ሚስቴ ከሌላ ሴት ጋር ይታኝለች። አስከፍቻታለሁ፣ በጣም አስዘኛታለሁ። በህልሟ ቢሆንም ይሄን ማድረግ አልነበረብኝም። ለዚህም ይቅርታ ጠይቃለሁ። ይቅርታ አደችቻለሁ። ሁለተኛው ግን እንደዚህ ስታረክ በህልሟ ነው በህልሟ ቺት ሲያደርግ አይታው፣ ይቅርታ እየጠየቀ ነው ያለው። እንዲህ አይነት አረ ሴቶች፣ አረ ቀንሱ፣ አረ ቅናታችሁን በልክ አድርጉ። አረ ጣራውን አለፈ። የቅናት መንፈስ የተወጋ ይሁን ብለናል። ለማንኛውም እናልፋለን። ፈታ እያላችሁ ከሆነ ላይክ አድርጉ። በድሬዳዋ ከተማ የረመዳን በዓል ሲከበር ክርስቲያኖች ወይም ኦርቶዶክሳውያን እንዴት ከሙስሊሞች ጋር ተዋደው እንደሚኖሩ ድሬ እንግዲህ የፍቅር ምሳሌ ናት። እኔ ድሬ በቅርቡ የመሄድ ዕድል አግኝቻለሁ። ህዝቡ የምር ፍቅር ነው። ይሄንን ደግሞ በተግባር ያሳዩበት የዚህኛው ያለፈው ረመዳን ነው። በጣም ነው ደስ የሚለው። ይዩት ቪዲዮ ከሚያቀርኑ ነገሮች በላይ አብረን ተዋደንና ተፋቅረን እንድንኖር የሚያደርጉን እጅግ ብዙ ምክንያቶች አሉ። ክፉ ነገሮችን በፍቅር መፍታት የምንችል ስለሆንን ዊል ፊክስ እና አብረን እንኖር እንዋደድ ላለው እውነት ነው። በነገራችሁ ላይ ማለት ነቅተን መጠበቅ ያለብን አንድ የሚያደርጉንን ነገሮች ነው እንጂ የሚያለያዩ ነው። ምክንያቱም በቃ ተዋደን እንድንኖር ፈጣሪ ያዞናል። እኛ ምናምነው አምላክ እኛ ምንከተለው አምላክ እርስ በርሳችሁ ተዋደዱ ብሎ የእኔን ሃይማኖት፣ አክብረህልኝ ያንተን ሃይማኖት አክብርልህ ብኖር ነው ለእኛ በጣም በቃ የሚያጸድቀን እሱ ነው። ከፍ የሚያደርገንም አብረን የሚያሳድገንም እሱ ነው። እንደዚህ አይነት ሀሳብ የሌላችሁ ወይ በልባችሁ ክፋት ሀሳብ የተጠናወታችሁ፣ ይሄ እነሱንማ ማጥፋት ነው፣ እነሱንማ መጨረስ ነው የሚለው ክፉ ሀሳብ የዲያብሎስ ሀሳብ ስለሆነ ነቅለን ጥለን በፍቅር በመዋደድ መሻገርን ያለብን። እቺ ናት ሀገሬ፣ እቺ ናት ኢትዮጵያ። ወደ ቀጣዩ ቪዲዮ እናልፋል። ሴቶች የሰው ባል ሲያፈቅሩ የሚዘፉት ዘፈን

እንደው ተመለሰው የበላሽውን መለሳንችት ውከታ ሴቶች የበላሽውን መለሳንችት ውከታ። ግን ለምንድን ነው ሴቶች እውነት ባለተዳር ወንድ የሚወዱት በጣም ብዙ ጊዜ ማለት ነው? ሴቶች እንግዲህ ብዙ ሴት ሴቶች እዚህ አላችሁ እና ሁሉንም ማለቴ አይደለም፣ ግን አብዛኛው ሴቶች አሁን ላይ የሆነ ባለትዳር ወንድ ላይ የመንጠልጠል ነገር አለ። ምክንያት አላቸው። እስኪ የምታውቁት ይሄ ነው ምክንያታቸው። ለዚህ ነው ባለትዳር ወንድ ላይ ሲያዩ ልጥፍ ማለት የሚወዱት ወይም ደግሞ ይሆነ የእውነት ለመናገር ማለት ነው። አሁን ሰሞኑን የተፈጠረው ራሱ የሳምሶን ታደሰ ቤቢ እና የዳጊ መፋታት እና እሱ ደግሞ ሄዶ አሜሪካ አገባ የሚሉ ወሬዎች እየተወሩ ነው። እንግዲህ እርግጠኛ ሳይሆኑ አልመጣም ብዬ ነው። እስኪ ነገ ደግሞ በደንብ ወሬውን በደንብ አጣሪቼ ትንሽ ለእውነት የቀረበ እንኳን ከሆነ ይዤላችሁ እመጣለሁ። ግን ኤኒዌይስ ግን ለምንድን ነው ባለትዳሩ ወንድ የምር የምትወዱትና ይህንን ለመቃወም እንዲህ ብላ ቪዲዮ ሰርታል። ሰሞኑን ባለትዳር ወንድ ስታባግልጉ ምናምን እያለች አንዲት ልጅ ሴቶቹን ስትሳደብ አየኋት። ማለት እናንተናችሁ ናቸሁ ባለጌዎቹ፣ አንቺ ፊት ስለሰጠሽ የመጣው ምናምን እያለች ፈርስት ኦፍ ኦል ወንዶችን እንደዚህ መናቀች በጣም ይገርመኛል። ፊትና ግንባር ስላይ ማለት ሰው መሆናቸውን የረሳሽ ይመስለኛል። ሰከንድ ኦፍ ኦል ህግ ኃላፊነት የሚሰጠው ወንድም ሆነች ሴት ያላገባ አውጥቶ ማዘጋጃ ቤት ሄዶ ይሄንን ትዳር መስርቻለው ቤተ ክርስቲያንም ሄዶ ይሄንን ትዳር መስርቻለው ብሎ እዛ ትዳር ውስጥ የገባውን ሰው ሲወሰልት ቢገኝ የሚጠየቀው እንጂ ማና ሰው ሰለተው ተብሎ ያስወሰለተው ሰው አይደለም። ፍርድ ቤት ተጠርቶ የሚጠየቀው ከዚህ ኃላፊነቱ ትዳሩን የመሰረተው ሰው ሄዶ ትዳሩን የሚበጠብጠውን ሰው ነው። ሶስተኛው ሰው አይደለም። ኃላፊነት ቢሰጠው እሷ የምትለው እንግዲህ በተወሰነ መልኩ እኔ እንደተረዳሁት ህጋዊ ባለትዳር የሆነ ሰውዬ ነው የሚጠየቀው። ስለዚህ እጃችን ሴትዮ አትጠየቅም ነው ምትለው። ግን እኔ ደግሞ እዚህ ጋር ማንሳት መፈልገው አንድ ፖይንት አለ። ሴቷ ሲጀምር ህጋዊ ባለትዳር መሆኑን ካወቀች ለምን ትልጠገዋል? በቃ ባለ ጥያቄ ራሱ ቢያቀርብ አንተ ባለትዳር አይደለ እንዲ አታፍርም እንዴ? ትንሽ ሚስት ላይ እኔን ለመደረብ ስታስብ ብላል ብትመተው ማለት ነው ተሸማቆ ሌላ ሴት ጋር ሁሉ ሂዶ እንዲህ አይነት ሀሳብ ካለው ሌላ ሴት ጋር ሁሉ እንዳይደርስ የሚያደርገውን ምት ነው የምትመታው። ማለት እንደዛ ነው የሚሰማኝ። እናንተ እንዴት ታስባላችሁ? እቺ ሴትዮ ወይስ ያቺ ሴትዮ፣ የትኛዋ ናት ትክክል? ግን ከሌና አትልክ፣ ከሌና አትልክ ከሚለው በላይ ብዙ ጊዜ ባለትዳር ወንድ ሲያዩ ሴቶች ወደ ባለትዳር ወንድ የማመዘን ከዚህ ከላጤው ይልቅ ባለትዳሩን ዳሩን የመፈለግ ነገር ይታይባቸዋል። ይህ በምን ምክንያት ነው? ኮመንት አርጉ እና አልፋለን። ቴክስት ተልኮላችሁ ቴክስቱ ሲል ብሎ ዝም የምትሉ ሰዎች ፈጣሪ ጸሎታችሁን ሰምቶ ዝም ይበላችሁ። አሜን አልልም፣ አሜን አልልም። ምክንያቱም አንደኛ ቴክስት አይቶ ማይመልስ ውስጥ ነኝ። ይቅርታ በጣም ቴሌግራም ላይ ዋትሳፕ ላይ ማአት ሚሴጅ አለ አላቅም። ይሄን ስተቴን መቼ እንደማረሙ ስልክም ራሱ ማለት ነው ሰዎች ጋር ያለመደወል በሽታ አለብኝና፣ ይሄንን ችግሬን እንግዲህ በጊዜ ሂደት እስካስተካክለው ይሄ እርግማን እንዳይደርስብኝ ለዛሬው አሜን አልልም። እናልፋለን ማለት ነው። እኔ የምለው አንዳንድ ሰፈር ለሰፈር የምትነቅሱ ሰዎች ግን ስነስርዓታችሁን አትይዙ ማለት ነው። እንደ ምንድን ነው ያን እኔ አባት ንቅሳት ነው እንዳለ ልጁን መስቀል በመስቀል አድርገው የክርስቲያን ስጋ ቤት ነው የሚመስለው የሚመስለ ወይም ሙሽኩን ስፓኛ ነው የሚመስለው። በዚህም በዚህም መስቀል መስቀለኛው ላይ ሌላ መስቀል እንዴ! ይህ ልጅ እኮ የአበባ ጉንጉን ብቻ እኮ ነው የቀረው። የገብረ አስፈጻሚ እኮ ነው ያስመሰልኩኝ ነበር። ብትችሉ አትነቀሱ አሪፍ። ከተቻላችሁ ግን የምትነቀሱበትን ቦታ በደንብ መረጡ። ሌላ ነው እውነት ለመናገር ግን ማለት ነው እዚህ ጋር አስቡት ከዛ እዚህ ጋር እዚህ ጋር እንደ ዮናስ አስጨርጨር ወይም ፍቅሬ ከሆነ ነው ፈታ ሀሳብ እውነት ነው ስጋ ቤት መስላት ትዙር ለማለት ነው ለማንኛው እየሳቃችሁ ከሆነ ላይክ አርጉ ባለቤትሽ በስራ ተበሳጭቶ ቤት ሲገባ ምን ታደርጊያለሽ ቡና አፈላለታለው ለማለት ነገር ነው የቤተሰብ ጨዋታ ፕሮግራም ላይ ያ አወቅኩ አወቅኩ የሚለው ያ ነፃነት ወርቅነህ ተብዬ በመብሳት ምን ሲያሞጠሙት ምን ሲጠይቅ ታያላችሁ፣ ደግሞ ወይስ ትሰማላችሁ። የቤተሰብ ሁኔታ አግብተሻል፣ አግብተሃል ይላል አሉ አሉ። ከትወና ውጭ ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት ሊከብደው ይችላል? ዜና ማንበብ

ሰዎች ለምን ሊሰለፉ ይችላሉ? ለምግብ፣ ለዳቦ። የዳቦ ሰልፍ ደግሞ ስራ አጡ ራሱ ለስስ እየተጠጋጋች አለ። ስራ ከማግኘት ከመጀመር ምን ከኮሌጅ ተወተህ ማለት ስራ ከመፈለግ ውጭ ምን ትፈልጋለህ? ሚስት ያበደ ነው። ለማንኛውም ፈታ እያላችሁ ከሆነ ላይክ አድርጉ። ይመችሃል። እኔ የምለው ጥያቄ ያ ሌላ አንዳንድ ወንዶች እንዳታሳልፉት። በሶስት ሺህ አምስት መቶ ብር ከአስማት ያልተናነሰ ኑሮ እየኖርክ እናንተ ሻል ያለ ምግብ ሲያምራቸው፣ ወይ ሸገር ገበታን፣ ወይ ጆርዳን ኩሽናን ነው የሚያዩት ለቸከሷ ሲሆን ግን አምስት ሳንቲም አታጣም፣ ወይ ተበድረ ተለክታል፣ ወይ ኩብ ገብታል፣ ወይ ከቴሌብርም ተበድረ ቢሆን ፋይቭ ስታር ሆቴል ውስጥ ደህ ትጋብዛለች ላልተረጋገጠ ሪሌሽንሺፕ። ዘፈን ጋብዥኝ እንኳን ስትላት ወንድሜ፣ የእኔ ትዝታ ሰላሙን ጠዋትማ ታሚሮ ዘፈን እየጋበዘችን አንተ ምንም ሚሊዮን እርዳታ ድርጅት ነ ዩኒሴፍ ነ ቢና መቄዶኒያ ነ አበበች ጎበና ነ ምንድነ ነቃደን ገጥመን፣ ወዳጄ እንዴ፣ ደስ አይልም ከምር እረፍ። እንደ አይነት ወንዶች በየሰፈራችን አሉኩ። በየጀማ ውስጥ አሁን በየጀማ ውስጥ አለ። በቃ የሆነ ከወንዶች ጋር ገጫ ገጫ አርገን ቁርስ እንብላስ ገጫ ገጫ አርገን ምሳ እንብላስ ስትለዋቸው አንድ ብር ማይወጣቸው ሰዎች የሆነ ቺክ ስትደውል ግን ምሳ ችሏት ራት ችሏት የአልጋ የምን ችሎ የነገ ቁርስ ሁሉ ችሎ። እንደነዚህ አይነት ወንዶች ግን ይደብራል። ረፉ፣ የምር ረፉ። እናት ምግብ አምሯታል። አንተ ግን ለቺክ ሲሆን ሲሆን በስማ ከባድ ነው ይሄ ይሄ ሚዛኑ አይደለም። እናንተም በዚህ ዙሪያ እስኪ የምታቋቸው ጀለሶች ካሉ ኮምንት ም ኮምንት። ለዛሬ እንግዲህ ሰብስቤ የመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። በሚያስቀው ስቀን አስተያየት በሚሰጠው አስተያየት ሰተን አልፈናል። ለተፈጠረው ስህተት ትልቅ ይቅርታ እየጠየቅኩኝ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። መለፌዳው ነበርኩኝ፣ ይመቻችሁ።